አዲስ ቀን ላይ ናችሁ። አብራችሁ ስላላችሁ እናመሰግናለን። አሁንም እስከ ሶስት ሰዓት አብሮነታችሁ እንጠይቃለን። አሁን በዶትስትሪም ቀደም ሲል ያስተዋወቀችንን ጉዳይ አፎሚያ ከበባው ትነግረናለች። አፎሚ እንቀጥል፣ እንዴት ቆያችሁ? በማህበራዊ የትስስር ገጽ ላይ የተጋሩ ሀሳብ አስተያየት የተሰጠባቸው መረጃዎችን በስፋት የምንመለከትበት የዶት ስትሪም ሰዓታችን ላይ እንገኛለን። ወደ ቀዳሚው መረጃችን እናልፋለን። በትላንትና ዕለት በደቡብ ጎንደር ዞን በተከሰተ የትራፊክ አደጋ የሰባት ሰዎች ሕይወት ማለፉን ተጋርተናል። ልዩ ቦታው አምባርጌ በተባለ የዘይት ፋብሪካ አካባቢ 18 ሰዎችን የጫነ አነስተኛ የህዝብ ማመላለሻ መኪና ነው እንግዲህ ቦታው ላይ ቆሞ ከነበረ ከኤፌሳር የጭነት መኪና ጋር በመጋጨት አደ አደጋው ሊከሰት የቻለው ማለት ነው ያው እንደገለጽኩት አሽከርካሪውን ጨምሮ ሰባት ሰዎች ህይወታቸው ሲያልፍ፣ የተቀሩት ሰባቱ ደግሞ ከባድ የአካል ጉዳት፣ ሌሎቹ ደግሞ አራቱ ቀለል ያለ አካል ጉዳት እንደደረሰባቸው ተገልጿል። ይህንንም ተከትሎ በአካባቢው የነበረ ማህበረሰብ ተገቢውን የሆነ የጤና ህክምና እንዲያገኙም በመረባረብ ወደ ጤና ተቋም እንደላካቸው በመረጃ የተመላከተ ጉዳይ ነው። ከዚህ ጋር ተያይዞ የአደጋ ዋነኛ መንስኤ ከፍጥነት በላይ ማሽከርከር መሆኑም ተያይዞ የወጣ ጉዳይ በመሆኑ አሽከርካሪዎች በሚያሽ በሚሽከረክሩበት ወቅት እንግዲህ የተቀመጡ ደንቦችን በማክበርና ኃላፊነት በሚሰማቸው መልኩ ሊሆን እንደሚገባም ጥሪ የቀረበበት ነው ማለት ነው። ይሄ የተጋራ ነው ጉዳይ ነው። ከዚህ ጋር ተያይዞ እጅግ በጣም አሳዛኝ ነው። ታስታውሱም እንደሆነ ባለፉት ሳምንታት በርከት ያሉ የትራፊክ አደጋን አስተናግደን ነበረ። ከዚህ ጋር ተያይዞ የትራፊክ አደጋ ላይ ያው አሽከርካሪዎች ትልቁን ድርሻ ቢወስዱም፣ የመንገድ ተጠቃሚዎችም ደግሞ በተወሰነ መልኩ ለአደጋ መከሰት አስተዋጽኦ አላቸውና በተደረገ እንግዲህ ባለፈው ወር በመዲናችን በተደ ቁጥጥር ደግሞ ከ9ሺ በላይ ወደ 9ሺ6መቶ የሚሆኑ የማህበረሰብ ክፍሎች የእግረኛ ሕጎችን ባለመጠበቃቸው ምክንያት ቅጣት እንደተጣለባቸውም ተጋርተናል ማለት ነው። ይህ እንግዲህ አሁን ላይ አደጋ ለመቀነስ እየተሰሩ ካሉ ስራዎች አንዱ መሆኑም የተገለጸ ጉዳይ ነው። በዚህም የማህበረሰቡ አካላት በገንዘብ ብሎም ደግሞ በማህበራዊ አገልግሎት ቅጣቱ እንደተላለፈባቸው ተገልጿል። በቀዳሚነት ግንዛቤ ማስጨበጥ ስራ አለፍ ብሎ ሲገኝ ግን ይህን መሰል አስተማሪ እርምጃ እንደሚወሰድ ማህበረሰ ቤተሰቡ ልብ ሊል እንደሚገባም በመረጃችን የተመላከተ ነው። በጣም አሳዛኝ ነው። ሰባት ሰው በጣም ብዙ ነው። ልክ ነው። እጅግ በጣም ያው፣ ደግሞ አደጋውን ለየት የሚያደርገው ከቆመ መኪና ጋር መሆኑ ምን ያህል ፍጥነት ላይ እንደነበረ ማሳያ ነው። ወደ ተከታዩ መረጃ አልፋለሁ። የኢምፖክስ በሽታ በሀገራችን በኦሮሚያ ክልል በተለይም ደግሞ ሞያሌ ከተማ ላይ በአንድ የቤተሰብ አባላት ሶስት ሰዎች ላይ መከሰቱ ተሰምቷል። ከዚህ ጋር ተያይዞ ምን አይነት ደረጃ ላይ ነው ያለው የሚለውን ለማሳወቅ በማሰብ በትላንትናው እለት የጤና ሚኒስት ሚኒስቴር መግለጫ ሰጥቷል። በመግለጫውም እንደሚታወቀው በሽታው በዓለም አቀፍ ደረጃ የሕብረተሰብ ጤና ስጋት ቢሆንም በሀገራችን ግን ያለበት ደረጃ ዝቅተኛ በመሆኑ ከመስጋት ይልቅ ራስን መጠበቅ ላይ ማተኮር እንዳለብን በመግለጫው ጥሪ ቀርቧል ማለት ነው። በዚህም እንግዲህ ከተገኘባቸው ሰዎች ጋር ንክኪ ያላቸው ተብሎ የታሰቡ ሰዎች ላይ ምርመራ እየተደረገ በመሆኑ እንዲሁም ደግሞ የቅኝትና የምላሽ ስራዎችም ተጠናክረው እንደሚቀጥሉ መግለጫው የተጋራ ነው ጉዳይ ነው ማለት ነው። እንደሚታወቀው በመተንፈሻ አካላት ንክኪና ቅርርብ እንደሚተላለፍ ይታወቃል እና በዚህም ያው ማህበረሰቡ አስፈላጊ የሆኑ ጥንቃቄዎችን ማድረግ ለየት ሲልም ምልክት ተብለው የተቀመጡ እንደ ንፍፊት፣ ሽፍታና ሌሎችን መሰል ምልክቶችን ሲመለከት ደግሞ ወደ ጤና ተቋም ማምራት እንዳለበት የተገለጸ ነው ማለት ነው። ያው መደንገጥ ሳይሆን ራስን መጠበቅ ላይ ማተኮር እንዳለብን በመረጃችን ተመላክቷል። የማህበራዊ ትስስር ገጾች እንግዲህ እውነተኛ መረጃዎችን እንደሚያጋሩን ሁሉ ሀሰተኛ መረጃዎችንም ይዘው ብቅ ይላሉ። ከሰሞኑ እንግዲህ አንድ የኢትዮጵያ ሚዲያ አገልግሎት በተሰኘ የዜና ማሰራጫ ሚዲያ ላይ የኢትዮጵያ ንግድ ባንክ ከውስጥ አካውንቱ ላይ ከሰባት ቢሊዮን ብር በላይ እንደተዘረፈ አስታውቋል። ያው ሰበር ዜና በማድረግ ያጋራው መረጃ ነው። ይህንንም ተከትሎ ግን ምንም አይነት የማሳወቅ ስራ ብሎም ደግሞ የሰረቁትን አካላት ለህግ የማቅረብ እንቅስቃሴ እንዳላደረገ እና መረጃውን አድበስ ት እንዳለፈ የሚያመላክት ነበረ። ያው ከዚህ ጋር ተያይዞ ባንኩ ደግሞ መረጃው ሀሰት ነው ሲል አጋርቶናል። እኛም ደግሞ በፋክት ቼካችን ትላንትና ለተመልካቾቻችን ያጋራ ነው መረጃችን ነበረ። በዚህም እንግዲህ የተገለጸው አይነት ገንዘብ እንዳልተሰረቀ፣ ከዚህ በተቃራኒ ግን ከፍተኛ የሆነ ገንዘብ ለመስረቅ ሙከራ እንደተደረገ አስታውቋል ማለት ነው። በዚህም በተደረገ ቁጥጥር በተለይም ደግሞ ህገወጥ የሆነ ንግድ ወይም ደግሞ ልውውጥ መፈጸሙን ባንኩ ስለደረሰበት ገንዘቡ ከባንኩ ሳይወ ይመጣል ይደረስበት እንደቻለ አስታውቋል ማለት ነው። ከዚህ ጋር ተያይዞ የድርጊቱ ፈጻሚዎች በህግ ጥላ ስር እንደሚገኙ ማስታውቆ ከዚህ የሚወሰኑ ውሳኔዎችን ደግሞ በቀጣይ እንደሚያመላክትም የተመላከተ ሆኗል ማለት ነው። ያው ሌላው እንግዲህ በአሜሪካ የተጋራ ነው መረጃ ነው። በአሜሪካ ከሚኒያፖሊስ ወደ ማዲሰን ለማቅናት ጉዞውን የጀመረ ንብረትነቱ የዴልታ ኤርላይንስ የሆነ አውሮፕላን እንግዲህ ለየት ያለ ሁነትን አስተናግዷል። በረራው ከተጀመረ ከጥቂት ደቂቃዎች በኋላ በውስጡ እርግብ ነበረች ና በምስሉ ላይ እንደምትመለከቱት እርግቧ የነበረችው ደግሞ በተሳፋሪዎች በኩል ነበረ። በዚህም ያው በምታደርገው እንቅስቃሴ ወከባዎች ይፈጠራሉ የበረራ ሰራተኞች ብሎ ደግሞ ተጓዦች እርግቧን ለመያዝ ጥረት በሚያደርጉበት ወቅት እንደሚታወቀው አውሮፕላን ውስጥ አስፈላጊ የሆኑ ጥንቃቄዎች አሉ፣ ና ከደህንነት አኳያ ወደ ኋላ ተመልሶ እርግቧን ማውረድ እንዳለበት ስለታመነ በድጋሚ እንግዲህ አውሮፕላኑ ወደ መነሻው ተመልሶ እርግቧን ያወርዳል ማለት ነው። ከዛም ያው በድጋሚ በረራው ይጀመራል። ሆኖም ግን ሌላ የቀረ አንድ እርግብ ነበር ነበር እና ቀደም ሲል ያስተናገዱትን ሁነት ደገሙት ማለት ነው። በዚህም ወደ መነሻው ተመልሶ እርግቧን ማውረድ ስለነበረበት ለሁለተኛ ጊዜ በረራውን አቋርጦ ወደ ኋላ ሊመለስ ችሏል ማለት ነው። ተንቀሳቃሽ ምስሉ ያው በርካቶችን ፈገግ ያሰኘ ቢሆንም ከዚህ ጋር በተያያዘ የአውሮፕላን ግዙፍነት እናውቃለን፣ እርግብ የሚያለውም ደግሞ መጠን ይታወቃል እና አንዳንዴ ትንሽ ነገሮች ምን ያህል ትጥቅ እንደሚያስፈታው ጉንዳ ነው እንደሱ እያሉ እንግዲህ በርካቶች አስተያየታቸውን ሲሰጡ በግ ተንቀሳቃሽ የአውሮፕላን ትራንስፖርት እኮ ከፍተኛ የሆነ የደህንነት ቁጥጥር የሚያስፈልገው ትራንስፖርት ነው አይደለም። ቀደም ሲል መጀመሪያ ላይ መሰራት ያለባቸው ስራዎች ባለመከናወናቸው ናቸው የመጣ ነው። እና ለብዙዎቻችን ከፈኑ ከቀሉ በተጨማሪ ከሳቁ በተጨማሪ ነገር ግን የሚያስተምረን እራሱን የቻለ መደረግ ያለባቸው ጥንቃቄዎች ልክ ነው። አንተም እንዳልከው ተጓዦች ከመግባታቸው በፊት የመጨረሻውን ጉዞ ካደረገም በኋላ አስፈላጊ የሆነ ቅኝት፣ የማጽዳት ስራ ይሰራል። ሁለት መሆናቸው ሁለት ናቸው። ያው አንደኛው ራሱን የገለጸው በሁለተኛው ዙር ላይ በመሆኑ ለሁለተኛ ጊዜ አውሮፕላኑ ወደ መነሻው ተመልሷል ማለት ነው። እሺ ያው ሌላኛው መረጃችን እንግዲህ የዓለም የሰላሳ ሀገራት የሳይንስ ሊቃውንት እንግዲህ በአንድ ጉዳይ ላይ ለመምከር በቤተ ሙከራ ውስጥ መሰባሰባቸው ተገልጿል ማለት ነው። ለዚህም እንግዲህ ዓለማችን ለምን ተፈጠረች ብሎም ደግሞ እኛ ስለምን ተፈጠርን፣ እኛ ከመፈጠራችን በፊት ምድር የነበራት ገጽታ፣ በጥቅሉ ደግሞ ዩኒቨርስቲ ምን ትመስል መስል ነበር ለሚለው ጥያቄያቸው ምላሽ ለማግኘት እንግዲህ ያው በእውቀታቸው እጅጉን የለቀቁ የሳይንስ ሊቃውንት በአሜሪካ በሚገኘው ደቡብ ዳኮ ቦታ መሰብሰባቸውን ሰምተናል ማለት ነው። ያው ይህ መረጃ ያው ከዚህ ጋር ተያይዞ እንግዲህ በርካታ ጥናቶችን እያደረጉ ይገኛሉ። በዚህም ኒውትሪኖ የሚባል ንዑስ የአቶሚክ ቅንጣትንም በመመርመር ላይ ናቸው። በዚህም ያው ቀደም ባሉ ጊዜያቶች እኛ ወደ ምድር ከመምጣታችን በፊት ምድር ምን ትመስል እንደነበረ ለማወቅ ያስችለናል ሲሉ እንደሚያምኑም ነው የተገለጸው። ምላሻቸውም እንግዲህ ዱን የሚል ስያሜ እንዳለውና ኋላ ላይ ከተደረጉ ጥናቶች በኋላ ይፋ እንደሚደረግም ነው የተገለጸው። ይህንን እንግዲህ ለማጠናከር በማሰብ 1500 ሜትር ጥልቀት ያላቸው ሶስት ግዙፍ ዋሻዎችን ማዘጋጀታቸውም ተገልጿል። እነዚህን ዋሻዎች ለማዘጋጀት አስርት ዓመታትን የፈጀ ሲሆን የማንኛውም የሰው ልጅ እንቅስቃሴ፣ የፀሐይ ብርሃን ብሎም ደግሞ ተፈጥሮን የማያገኝ ዝግ አድርጎ በማቆየት ነው እንግዲህ ሳይንቲስቶቹ ለጥያቄያችን ምላሽ እናገኛለን ብለው በማሰብ ይህንን ያደረጉት ማለት ነው። ያው ይህ ጥናት በአሜሪካ ብቻ ሳይሆን በጃፓንም እየተደረገ እንደሚገኝ ነው የተመላከተው። በምላሹ ቀደ ከሚሲል ያነሷቸውን ጥያቄዎች የሚፈቱ ወይም ደግሞ መልስ የሚሆኑ ነገሮችን እናገኛለን ብለው አስበዋል ማለት ነው። ያው ይህን መረጃ ያመጣው አለማችን ምን ላይ ናት የሚለውን ለማመላከት ነው እንጂ እንደ ሀገር በተለይም ከፍተኛ የሆነ አማኝ ባለበት ሀገር ላይ እኛ ይህን መሰል ጥያቄ ስለሌለብን ነገር ግን ያው አለም ምን ላይ ደርሷል፣ ሳይንሱ ውስጥ ምን ላይ እያተኮረ ነው የሚለውን ለማመላከት ይዛ ነው መጣ ግን ከሳይንሱ ጋር ሳይጣረስ ነገር የፀሐይ ብርሃን ያስፈልገዋል የሰው ልጅ እሱን እንግዲህ ለነሱ ስተናል የደረሱበት ግን ዳትረ ወደ መቋጫው መረጃዬ አልፋለሁ። በጋዛ የሀማስ መሪ የሆነው መሀመድ ሲንዋር መገደሉን እስራኤል አስታውቃለች። ሰው እንግዲህ እንደሚታወቀው እንደ አውሮፓውያን አቆጣጠር ጥቅምት 7 2023 ለጦርነቱ እንግዲህ መነሻ የሆነውን ጥቃት ካቀነባበሩት ሰዎች መካከል አንዱ መሆኑ ይታወቃል። ባሳለፍነውም ደግሞ ጥር ወር ላይም ወንድሙ መገደሉ ይታወቃል። አሁን ላይ እንግዲህ ባሳለፍነውአ ደግሞ እስራኤል በሰነዘረችው በሆስፒታል ላይ በሰነዘረችው ከበድ ያለ ጥቃት እሱን መግደሏን ማግኘቷንም አስታውቃለች ማለት ነው። በዚህም እንግዲህ እጅግኑ ስትፈልገው የነበረ ሰው መሆኑንም በመረጃው ተያይዞ የተመላከተ ጉዳይ ነው። ታስታውሱ እንደነበረ ከቀናት በፊት አሜሪካ ያቀረበችውን የተኩስ አቁም ለሰባ ቀናት የሚዘልቅ የተኩስ አቁም ስምምነት ሀማስ ለመቀበል ዝግጁ መሆኑን ሰምተን ነበረ። ይህም ደግሞ እንግዲህ ሰላም ያወርዳል የሚል ተስፋ ኑረን ቢሆንም፣ እስራኤል ደግሞ አሁንም ጥቃቷን አጠናክራ መቀጠሏ የተገለጸ ጉዳይ